ጨረቃዎች እንግዲህ ዛሬ መጥተዋል ማለት ነው። ስለመጡ በጣም ደስ ብሎኛል። ሀይሚዬ በመጀመሪያ አምሮብሻል፣ ብሩክም አምሮባችኋል። ሁለታችሁም ና መጥፋት የለባችሁም። በዚህ ልክ ማለት ነው እንግዲህ ዛሬ መልስ ተገንቷል ማለት ነው። መረጃ የተባለው የተደበቀውን ነገር እንግዲህ ዛሬ ለብሩክ አሳይታለች ማለት ነው። ስለ ልጁም እንግዲህ አንዳንድ ነገር እምለዋለሁ ብሩክ ስላነሳው ማለት ነው። በመጀመሪያ ሀይሚዬ የሰራችው ኢንትሮ ዋው ብያለሁ። በስሙም አነጋገር ግን እንደው የምሬን ማለት ነው። እኔ ግን ብዙ ዩቲዩበሮች ናቃለሁ ብዙ ሴቶች ናቃለሁ በዩቲዩብ ደረጃ ሶሻል ሚዲያ ላይ ና እንደው አብረሽም አለ ና ይፋም አሉ እንዲ የሀይሚ ንግግር ግን አስባችሁታል። በቃ እንግዲህ ምን ምን አላችሁ እስኪ ማለት እናንተ በውስጥ ላላካችሁላት የልጅነቷን ፎቶ እንደዛ ወይም የሰራችሁን ቪዲዮ ተቅጠንም፣ ተወፍር ምን ትበልም አለባበስ ምንም የሚሆን እናንተ ለሰጣችኋት አስተያየት ተቀበሉ እንግዲህ የሰጣችሁ የሰጠያችሁን መልስ ማለት ነው። እሱ አሁን እኮ ሄዳለች ጥላነ ሄዳለች። እና እኛ ግን እዛው እንደሆነ እንግዲህ ምንም ማድረግ አይቻልም። ቻሉት ማለት ነውና ሰላም ሰላም፣ ቤተሰብ እንዴት ናችሁ? አለው ሰላማችሁ እዛ በያላችሁበት እያል ይያልኩኝ ወደ ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ ለቻናል የአዲስ የሆናችሁ ቤተሰብ ሁኑ። ነባሮች ደግሞ እንግዲህ ጨረቃ ቤተሰቦች አሁንም ቢሆን ሀያ ሽል ገባ ነው አደለ? ሰብስክራይብ አድርጉ ቻናሉን ማለት ነው ነውና ከመጣችሁ አይቀር ፕሊዝ እንግዲህ ዛሬ ጨረቃዎች ስለመጡ ሁላችሁም ደስ ብሏቸዋል ብዬ አስባለሁ። ፍጼን በራሱ ቤት መቷል። እንግዲህ ሰምታችሁታል፣ የፍጼንም ቪዲዮ ማለት ነው እና በጣም በጣም በጣም ደስ ብሎኛል ሀይሚና ቡራ ስለመጡ ማለት ነው። የፈለገ ይጣሉ ይጋጩ ማለት ነው። እንግዲህ ከብሩክ ነው የምጀምር። ብሩክ እንግዲህ ንገርኝ ነው የሰራሁትን ነገር አላውቅም እያለ ሲል ነበር እና እንግዲህ ዛሬ ሀይሚ አሳይተዋለች መረጃ የተባለውን ማለት ነው። እና ሀይሚ እንግዲህ እንዳሳየችው ብሩክ ደግሞ እሷ ነው የላከችልሽ ብሏል ማለት ነው። እንግዲህ በደንብ አስረዳኝ ብለው ነበር። ብሩክ ግን ማስረዳት አልፈልግም አይመለከትሽም ብሏል ማለት ነው። ብሩክ ይሄ ነገር ያለፈ ጉዳይ ነው፣ ያለፈ ነገር ነው። ከሷ ከሀይሚ በፊት የሆነ ነገር ነው። ልጅቱ ግን ማን ትሆነ? እኔ እሷን ነው ማወቅ የምፈልገው አሁን እኮ ቤተሰብ ልጅቱም ልትመጣ ትችላለች። እንደገና ደግሞ ባለፈው ሀይሚ ቤትም የተገኘው ልጅም ሊመጣ ይችላል ሲሆን ነገ ሊመጣ ይችላል ቤተሰብ እና ግን እኔ ማወቅ የምፈልገው እንዲሁ ልጅቱ ማን ትሆን የብሩክ እንግዲህ ከሀይሚ በፊት ከአንጅ ከእሷ በፊት ፍቅረኛ ለች ኛ አይደል ብሎ ለሀይሚ ነግሯታል ማለት ነው። ባጭሩ ሌላ ማብራሪያ ግን መስጠት አልፈልግም ብሏል ማለት ነው። በነገራችን ላይ ማለት ነው፣ እንደ ሀሳብ ማለት ነው። በትክክለኛው መንገድ ነው ነው የመሄድ የምፈልገው ሁለት ፍቅረኛሞች ወይም ሁለት ባለትዳሮች ለወደፊት ትዳር ሊመሰርቱ አሁን ላይ በፍቅር ደረጃ እያሉ ማለት ነው ያለፈ ነገር ቢሆንም እኮ ያኔ በእርግጥ ያለፈ ነገር አድርገህ ብሩክ ያኔ ለምን አደረክ አይደለም። አሁን ለምሳሌ ፍቅረኛ ለች ብላን ከዚያች ፍቅረኛ ጋር ተለያይታችኋል አይደለም። አሁን ሀይሚ ለምን አደረክ ሳይሆን ለምን ደበከኝ ነው ጥያቄውም። እኮ ለምን ደበከኝ ያለፈ ነገር ቢሆንም ንገረኝ ልወቅ ነው። ስለዚህ አንተ የወደፊት ባሏ መሆንህ ስለማይቀር እንደ እግዚአብሔር ፍቃድ አሁን ላይ ፍቅረኛሞች ናችሁ ትዳር ከሚባለው ላይ ገና እዛ ቦታ ሳትደርሱ ያቺ ፍቅረኛ የተባለችው በመሀል መታ የሆነ ጥያቄ ብታነሳ ቢያንስ እንኳን ሀይሚ የወደፊት ሚስስ እስከሆነች ድረስ ማወቅ አለባት። ሀይሚ እውነት ለመናገር አሁን ይሄ ብሩክ እንደ ግዴታም ሳይሆን ኢቭን በፍላጎቱ ማለት ነው። ለምን አደረክ አይባልም። ለምን ከሷ በፊት ስለሆነ ፍቅረኛም ሊኖረው ይችላል። ዋትቨር ያ ያኒ ሀይሚን ይመለከታታል ብዬ አላስብም። ግን መናገር ግን ግድ ነው፣ ያለፈ ቢሆንም ማለት ነው። አሁን ሀይሚ ጥያቄዋ ለምን አደረክ ሳይሆን የደበከኝ ነገር የለም ወይ ነው ያለችው፣ እና ብሩክ መንገር አለበት ብዬ አስባለሁ። ምክንያቱም በቃ ማለት ሁለታች ሰዎቻቸውም እንዴት ነው ምንም የሚደባበቁት ነገር የለም። አሁን ለምሳሌ ሀይሚ አንቺ ያለፈ ህይወት የለሽም ወይ ስላት የለኝም ነው ያለችው። ካላንተ ማንም የለኝም ብላ ብዙ ጊዜ ተናግራለች፣ ያለ ብሩክ እኔ ህይወቴ በቃ ብላ ብዙ ጊዜ ተናግራለች፣ ሀይሚ ማለት ነው። ስለዚህ ያለፈም ይሁን ለምን አደረክ ሳይሆን ያኔ ነገረኝ ነው ያለችው ብሩክን። ይሄው ዛሬ ያሳየችው ፍቅረኛ እንዳለኝ እንዳለኝ ታውቂያለሽ፣ ከዚህ ውጭ ማብራሪያ አልሰጥም ብሎ ዘግቷል ማለት ነው እና ይሄን ሀይሚ ለመናገር እንትን እያለሽ ሳለ በመሀል ስለ ልጁ ነው ብሩክ የሚያወረው ማለት ነው። ልጁ ደግሞ ስለ ልጁ እስኪ ብዙዎቻችሁ ታቃላችሁ ብዬ አስባለሁ። ስለ ልጁም እመለዋለኝ ማለት ነው። ከሀይሚ ቤት ጋር የተገኘው ልጅ ማለት ነው እና ሀይሚ ከብሩክ ውጭ ምንም ላይፍ እንደሌላት ከሱ በፊት እንኳን ምንም ነገር እንደሌላት የለኝም ብላ ነው ዛሬ አሁን የተናገረችው ማለት ነው እና እኔ ሁን እዚህ ጋር ሀይሚንም ለመውቀስ፣ ብሩክን ለመውቀስ ሳይሆን ትክክለኛው መስመር ሁለት ፍቅረኛሞች እንዴት ነው ለወደፊት ትልቅ እግድ እያላቸው ተጋብተው የልጆች አባት ይሆናል ብላ እያሰበች በምትጓዝበት ጊዜ በመሀል እንኳን አንድ እንቅፋት ቢያገኛት፣ ያ ማለት በቃ እኔ አፍቃሪው ነኝ ብላ የድሮ አፍቃሪ ነኝ ብላ እንኳን ብትመጣ ያን ጥያቄ ለመመለስ እንኳን ያ ነገር ሀይሚ ማወቅ አለባት ልጅቱ እንኳን ማን እንደሆነች ማለት ነውና፣ እኔ ሀሳብ የምሰጠው ይሄን ነው። እውነት ለመናገር እኔ ምንም ሚስሩ ምንም ሀይሚ በጣም አሳዝናኛለች፣ ዛሬ ማለት ነው እና አስረዳኝ እያለችው ነው። እንግዲህ ጥሏት ሄደ ብሩክ ማለት ነው። የነዚህ ልጆች እኳ አንዳንዴ ምንም እኔ እንጃ። አሁን ላይ አሁን ላይ እንዴት ነው ከባድ ሁነዋል ማለት ነው ሀይሚና ብሩክ ማለት ነው። እና ሲቀጥል ደግሞ ስለ ልጁ ማለት ነው እና ስለ ልጁ ልጁ ማለት እንደው እናንተን ለመለያየት ያኔ ሁለታችሁ ደራ ገብታችሁ መረጃ ግን ወይም ደግሞ የሆነ መረጃ መረጃው በልጅቱ በኩል ሳይሆን በሌላ ሰው ነው የደረሰኝ፣ ብላለች ሀይሚና እሱ ስለተባለ ደግሞ ያ ሰው ከሀይሚ ቤት መገኘቱ ምንም ነገር አይደለም። ማለት ሲጀመር እኮ የብሩክ ዘመድ ነው አይደለ? ልጁ የተባለው የብሩክ ዘመድ ነው። እና ሰውየሽን አስተኝ እያላት ነበር ብሩክ ማለት ነው። አሁን እኛ ፍቅረኛ የተባለችው ትመጣለች አትመጣም፣ እኔ እንጃ። ማቀው ነገር የለም ብትመጣ ብናያት ደስ ይለናል። ልጁ ግን መምጣቱ አይቀርም ልጁ መጥቶ ከብሩክ ጋር ሳይደባደብ አይቀርም። ግን እኮ ዘመድ እንደሆነ ብዙ መረጃ እያየን ነው ብቻ ግን ጨረቃዎች ስለመጣችሁ ደስ ብሎናል በጣም ከሚባለው በላይ። እንግዲህ ደግሞ የዚህን ቪዲዮ አላማውን ደግሞ ወደ መጨረሻ ላይ ያስቀምጣለሁ ማለት ነው። በመቀጠል በታምር ማለፍ የማልፈልገው ነገር ቢኖር ሀይሚ ማለት ነው። ሀይሚ ገና የዩቱብ ቻናል ሳትከፍት ሚዲያ ላይ ወይም ደግሞ የዩቱብ ቪዲዮ ላይ የወጣችሁ የራሷ ቤት፣ የቤተሰቦቿ ቤት ማለት እና ብርሽጋ ነው አደለ? ስለዚህ በዛ ሰዓት ትንሽ በነበረች ሰዓት እንኳን ምታምር ያኔ በጣም ኬክ የሆነች ልጅ ናት ሀይሚ። አሁን ሀይሚ እኔ አይቻለሁ ቲክቶክ ለእግዚአብሔርን አምጥቻለሁ። አሁን ቻናሌ ሰርቻለሁ፣ አልሰራውም በጣም ስለሚደብር። እኔ የሚደብረኝን ነገር እኮ አላመጣም። ስለ ሀይሚና ስለ ብሩክ የሆነ በጣም የሚያስጠላ ነገር ቲክቶክ ላይ ሳይ አላመጣም። ቱ ብላይ ማራባት ነው፣ ሌላ ምንም ነገር የለውም። እኔ ባገኝ ቪው ነው የማገኘው። ታዲያ ለምን አይቀርም እና የሀይሚን የድሮ ፎቶ የድሮ ቪዲዮ እየቆራረጡ ምናምን እየተጠቀሙ እያየሁ ነበር። ጥኝት እየሆንልሽ ሆና ጸጉራን ቁጥርጥር ተሰርታ ትንሽ ሆና። እስኪ አሁን እዚህ ጋር ምንድን ነው የምታወጡላ ሳ ማለት ነው። ምንድን ነው አሁን? እኮ ሀይሚ ድሮ ቀጭን ትሆናለች። ድሮ እንዲያውም ወፍራም ናትን ቡጥ ያለች ማለት ነው። የድሮ ፎቶቿ በጣም ነው የሚያምሩ ሀይሚ ራሱ ብላለች። እና ድሮም በጣም ነው ማምር ብላችኋለች። ስለዚህ አሁን በማንነቷ ለማሸማቀቅ እንደዚህ ነበርሽ እኮ አሁንም አልፎልሽ እንዴ። ሰው እንዴት ነው ከድሮ ከሕፃንነቱ አሁን ያለችበት ደረጃ ስትደርስ እንዲህ ዛሬ የለበሰችውን እኮ ነገ ለብሳ አትመጣም። እስኪ ዛሬ አሁንን ቪዲዮ እየት ዛሬ የለበሰችውን ነገ ለብሳ ትመጣለች። ቤተሰብ እሷ ያለችው ኢትዮጵያ ነው። እስኪ በአረብ ሀገር ቁጭ ብለን ማለት ነው፣ በአረብ ሀገር ወይም በስደት ቁጭ ብላችሁ የተሻለ ደሞዝ እንኳን እናገኛለን የምትሉ ሰዎች እስኪ እንደ እንደዚህ ነው አለባበሳችሁ፣ ራሳችሁን ቀይራችኋል። እስኪ ራሳችሁን ቼክ አድርጉ እና አሁን ሀይሚን የምትሳደቡበት ሞራል እንዲያው አለ? በጣም የምሬን ማለት ነው። በቃ ልካችሁን ነው የነገራችሁ አነጋገር በቃ አገላለጽ፣ የሀይሚ አገላለጽ፣ የሀይሚ አነጋገር፣ የሰራችው የመግቢያ ቪዲዮ እንትሮ እንትሮ ማለት ነው ዋው ብያለሁ። የምሬን ማለት ነው። በጣም በጣም በሚገርም ሁኔታ ነው ልካችሁን የነገራችሁ ማለት ነው። ተቀበሉ እንግዲህ፣ ምንም ማድረግ አይቻልም። እንዴ እኔ እኮ ሚዲያ ላይ እንዲታይ ፈልግ ነው እንጂ ባልፈልግ እኮ ወንድሜን ይሄ ቪዲዮ ያስጠላል የእኔ ፎቶ ያስጠላል፣ ፕራይቬት አድርግልኝ ለው ነበር አለች። ምክንያቱም እሷ በማንነቷ ምን የምታፍርበት ነገር የለም እንዴ እስኪ እንደው አሁን እንደሷ አሁን ሚዲያ ላይ ራሱን ጠብቆ እንደዚህ በቪዲዮ እንደዚህ የሚመጣ እስኪ ከስንት አንድ ነው? ስለዚህ ምን ሆናችሁ ነው እናንተ ራሳችሁን ለምንድን ነው የማትመለከት? በነገራችን ላይ በሀይሚና በብሩክ የማይቀና ሰው አለ ብዬ አላስብም። በጣም ማለት ነው። ምክንያቱም በጣም ይዋደዳሉ። አይደለም ሌላ ሰው ሀይሚና ብሩክ ራሱ ስለሚዋደዱ ትልቅ እና እውነተኛ ፍቅር ስላለ እርስ በርሳቸው እንኳን ይቀናናሉ፣ ሀይሚና ብሩክ ማለት ነው። ምክንያቱም በእውነተኛ ፍቅር መሀል ፍቅር በእውነተኛ ፍቅር መሀል ቅናት አለ ይባላል እና እርስ በርሳቸው እንኳን ይቀናናሉ፣ አይደለም ሌላ የውጭ ሰው ማለት ነው እና ስለዚህ ስለ ቀኑብሽ ነው ሀይሚዬ፣ ምንም እንዳይመስልሽ ማለት ነው። ምንም ይሁልካቸውን እኔ እኮ ህጅ ያለሁ ተለውጭ ያለሁ ላያልፍልኝ ነው እንዴ? እንዴ በጣም ነው የሚያልፍልኝ ከዚህም በላይ ሄዳለሁ። አልያችሁ? እና ስለዚህ እሷ ሄዳለች እናንተ ግን እዚው ድሮ ላይ ነው ያላችሁ። ተለወጡ እንደኔ ብላለች ማለት ነው። እና ይመቻችሁ። ስለዚህ ሀይሚዬ ዛሬ የሰጠችው መልስ ደግ አደረግሽ ማለት ነው። እና እሷን በማንነቷ ይሽ ተሸማቀቃለች ብለው ለማሸማቀቅ ለሚሞክሩት ተለወጡ ብላችኋለች። እና እንግዲህ ሀይሚና ብሩክ በተፈጠረው ነገር ወይም መረጃና ማስረጃ በሚባለው ነገር የነገር እውነት ከሆነ ማለት ነው እንግዲህ ሁለታችሁን ለማለየት የፈለጉ ሰዎች ይኖራሉ ብዬ ነው ማስብ። ስለዚህ ሁለታችሁ ጥንቃቄ ማድረግ አለባችሁ ብዬ ነው ማስብ። የተወሰነ ፐርሰንት ግን እርግጠኛ አይደለውም። ስራ ሊሆን ይችላል ደግሞ